አሳዲሱ ይላል፣ ስድስተኛው ከእስልምና የሚያስወጣ አንድ ሰው ሙስሊም ከሆነ በኋላ በአላህ አንድነት ካመነ በመልእክተኛው ስላ ላ መልእክተኝነት ካመነ ግድ የሚደረጉበትን ነገር ከተገበረ በኋላ ከእስልምና የሚያስወጡት ነገራቶች አሉ ብለን አምስት ነገራቶችን አይተን ነበር። ዛሬ ደግሞ ስድስተኛውን እናያለን ማለት ነው። የቁሉ ሸይኹል ኢስላም መሐመድ ብን አብዱል ወሃብ እንደዚህ ይላል።

ምን እስተ አዘ ብሸይእን በአንዳች ነገር ያላገጠ ያሾፉ የሆነ ምን ዲን ኢላህ በአላህ ስብሓነሁ ወተዓላ ዲል ላይ አው ሰዋቢሂ ወይ በምንዳው ላይ አው ዕቃብሂ አላህ መልካም ለሠሩት እንደዚህ ይከሳሉ ይባላል። አው ዕቃብሂ ወይ በቅጣቱ እንደዚህ በጀሃነም ያቃጥላል ይባላል። እያለም ያሾፉ በዲል ነከ ነገር ላይ ወለው ካነ በስዋክ እንኳን ቢሆን ማለት ነው። በሲዋክ እንኳን ቢሆን ያሾፈው ከእስልምና ያስወጣል። በብብት ፀጉር ህፍረተ ገላ ላይ በሚወጣ ፀጉሮች፣ በፂም፣ እንደዚያም ሱሬ በማሳጠር ኒቃፍ በመልበስ ሂጃብ በመልበስ ይሄ ግርዶሽ ነው የለበሽው በማለት እንደነዚህ አይነት በዲላይ ማሾፍ ማላገጥ ከእስልምና ሰውየው ከእስልምና ወጥቻለሁ ባይልም እነዚህ ተግባሮች ከእስልምና ያስወጡታል። ወደሊሉ ቀውሉሁ ተዓላ ማስረጃውም የአላህ ስብሃነ ተዓላ ንግግር ነው። አላህ ምን አለ? ቁል ብለበል አብላህ በአላህ ነው የምታሸፉት፣ ወአያትሂ በተአምራቱ ነው እንዴ የምታሸፉት፣ ወረሱሊሂ በመልክተኛው ነው እንደ የምታሸፉት። ኩንቱም ተስተህዚኡን አለ እናንተ የምታላገጡት በነሱ ናቸው። ኩንቱም ሆናችሁ፣ ተስተህዚኡና የምታሸፉ የምታላገጡ ሆናችሁ። ላ ተዕተዝሩ ቀድ ከፈርቱም በዕተ ኢማኒኩም። ላ ተዕተዝሩ ምንም ምክንያት አትደርድሩ ቀድ ከፈርቱም በእርግጥም ክዳችኋል። በአደ ኢማኒኩም ካመናችሁ በኋላ ያህል ለዚህ የሚያሳየው በዲን ጉዳይ ላይ ማሾፍ፣ ማንላጋት፣ በሰላምታ በእስቲያዛ በበስመላ በቁርአን በዚክር በተለያየ ዲነክ በሆኑ ነገራቶች ማሾፍ ከእስልምና ሙሉ ለሙሉ እንደሚያስወጣ ነው። አሳቢዑ ሰባተኛው ከእስልምና የሚያስወጣው የሆነ ነገር አሲሕረ ሲሕር ነው፣ ድግምት ወሚንሁ፣ አልሰርፉ ወልአጥፉ አልሰርፉ ለሌላ ሰው የሆነን ንብረት ለሌላ ሰው እንዲዞር ማድረግና፣ ወላ አጥፍ ወደ ሱ እንዲመለስ ማድረግ። አንድ ሰው ባሪያው አሰርፍ ብሎ ማለት ሰውየው ጋር ያለው ጓደኛው ጋር ያለውን ንብረት ለሌላ ሰው እንዲሆን ማዞር ወይ ለራሱ እንዲመጣ ማዞር ነው። አጥፍ ብሎ ማለት ደግሞ ወደ ሌላ እንዲሄድ ማዞር ነው። ሰርፍ ብሎ ማለት አጥፍ ብሎ ማለት ደግሞ ወደ ሱ እንዲመጣ ማድረግ ነው።

በእሱ ላይ እንዲመጡበት መስተፋቀር፣ መስተዋደድ የተመሳሰሉ ነገራቶች በሰውየ ላይ ማድረግ ነው። ፈመን ፈዕለሁ አውረድየ ብሂ ከፈር፣ እነዚህን የመሳሰሉ የሲሕር ተግባራቶች ማንኛውንም ነገር የሰራ ወይ ደግሞ የወደደ የሆነ ሰው ከእስልምና ይወጣል ይላል። ወደሊሉ ቀውሉሁ ተዓላ ማስረጃችንም ያላህ ንግግር ነው። ወማ ዩዓሊማኒ ሚን አሐዲን መጀመሪያ ሲሕር ሲመጣ እኮ መላኢካዎች የሚያስተምሩ አልነበሩም። ምን አሓድን አንድን አካል ሓታ የቁላ እስኪሉት ድረስ ኢነማ ናኑ ፊትና እኛ ከአላህ ለፊትና ነተላክነ ተክፍር አትካድ አትክፈር። ይህን በመመር ከስለምና አትውጣ በማለት ከስለምና መውጣቱን እየተናገሩ ነበር ሲያስተምሩ የነበረው ነው። አሳሚኑ ሶስተኛው ሙዛሀረቱል ሙሽሪኪና ወሙዓወነቱሁም ሙዛህራ ብሎ ማለት ማገዝ ነው። አልሙሽሪኪን፣ ሙሽሪኮችን ማገዝ፣ ወሙዓወነቱሁም እነሱን ማበረታታት፣ ከነሱ ጎን መሆን ማለት ከካሃዲዎች ጎን መሰለፍ፣ ሙስሊም ሆኖ ከካሃዲ ጎን መሰለፍ ዐለ አልሙስሊሚን

አላህ ስብሓነሁ ተዓላ ከሀዲ ህዝቦችን ዛሊም በዳይ የሆኑ ህዝቦችን አይመራቸውም ይላል። ወመን የተወለሁም ሚንኩም ከእናንተ ከሙስሊሞች ውስጥ ወደ ካፍሮች የዞረ የሆነ አካል ወደ እነሱ የሆነ ከእነሱ በኩል የሆነ የሆነ አካል እነሱን የወገነ የሆነ አካል እነሱን ያገዘ እነሱን የደገፈ እስልምና እንዲጠፋ እስልምና እንዲጎዳ ያደረገህ አካል ፈኢነሁ ምንሁም ንእሱ ከነሱ ከካፊሮቹ ቆጠረዋል። ኢነላ ላያህድል ቀውመ አظልም አላህ ባዳይና ህዝቦችን አይረዳ። ኣታሴ ዘጠነኛ ከስልምና ያሰጣ የሆነ ነገር መኒዕተ ቀዳ አና በእደ ናሲ የሰብሁ አልሩጅ አንሸሪያቲ ሙሐመድ ሰለም መኒዕተ ቀዳ እምነት ያደረገ የሆነ አካል ነው።

ተደንግጓል ይሄ ሀራም ይሄ ሀላል ተብሏል። አይ ለና ከሌል ና ከሌ ኮ ከዚህ መውጣት ይቻልላቸዋል፣ ሰላት መተው ይቻልላቸዋል፣ ሰካብ መተው ይቻልላቸዋል ብሎ እንደዚህ አይነት እምነት ያለው የሆነ አካል ከማወሲአ አልኸዲር ክሩጅ አንሸሪአቲ ሙሳ ልክ ለኸዲር ከሙሳ ሸሪአ መውጣት እንደተፈለቀደለት ሁሉ ብሎ የሚያምን የሆነ ሰው ፈሆ ካፊር ወይም ካፊር ነው ይላል። ምክንያቱም ሙሳ እና ኸዲር የነበራቸው ነቢዩላህ ሙሳ የተላኩት ለህዝባቸው ነበረ። ኸዲር ደግሞ ከሌላ ጎሳ ስለነበረ ከነሱ ከበኒ እስራኤል ስላልነበረ ለዚህም ነው መውጣት የበቃለት ማለት ነው። እና ከዚህ አንፃር ነው እሱ የራሱ የሆነ አካኪድ ሲሄድ የነበረው ነቢዩላህ ኸዲር ማለት ነው። ነቢይ ሳይሆን ያው ሷሊሕ ነው ይላሉ። ኸዲር በዚህ መልኩ ነበረ መውጣት የተቻለለት እና እንደዚህ ይቻላል ችግር የለውም። የነቢዩን ሸሪአ መቃረን የሚቻልላቸው ሷሌህ ደጋጎ ልዩች አሉ ሰላት መተው የሚችሉ እነሱም አላህ እንጂ የማይጠይቃቸው አላህ ይቅር ያላቸው አሉ ብሎ ማመን ይሄ ከእስልምና የሚያስወጣ ነው፣ ኩፍር ነው ማለት ነው። ለዚህ ነቢዩ ስለ ስለም አም ተደርገው ለሁሉም በአጠቃላይ ትራላኩ ነው ወማ አርሰልናከ ኢላ ረሕመተን ልዓለሚን ስለተባለ ለዓለማት ህዝነት አድርገን እንጂ አላክነህም፣ ተብሏል። አልዓሽሩ አስረኛው አልኢዕራድ ጀርባ መስጠት ነው። አንዲን ልእስላም ከእስልምና ላ የተዓለሙ ወላ ያመሉ ብሂ አይማራውም፣ ወላ ያመሉ ብሂ በሱም ይሰራውም። ይህም ከእስልምና ከሚያስወጣ ነገራቶች ውስጥ አንዱ ነው። አልኢዕራድ ብሎ ማለት ጀርባ መስጠት እስልምና ውስጥ ነው ያለው፣ እስልምናን ግን ከዲኑ ጀርባ የሸሸ ነው። ላ የተዐለሙ አይማረውም፣ በጭራሽ መማር አይፈልግም። ወላያዕመሉ ቢህ ወይ ደግሞ አይሰራበትም በሸሪአው ማለት ነው። ይህም ከእስልምና ከሚያስወጡ ከሆኑ ነገራቶች ውስጥ አንዱ ነው። ወደሊሉ ቀውሉ ተዓላ ንግግርም የአላህ ስብሀነ ወተዓላ ንግግር ነው። ማስረጃውም የአላህ ስብሀነ ወተዓላ ንግግር ነው ምን ይላል አላህ ወመን አዝለሙ ምመን ዙኪረ ቢአያቲ ረቢህ

ራሱን የበደለ ማና ለ ወመን አዝለሙ ማናለ የበደለ ራሱን መንዝክ ራቢ አያት ረቢ የጌታው አንቀጽ ተነብበሱም ረዳአናከዛን ጀርባ የሰጠ ማና ለ ራሱን የበደለ ቢሆን እንጂ እና ምና ልሙጅሪሚን ሙንተኪሙን እኛ ሙጅሪቦችን ተበቃ ይን ይላል አላ ስብሃነ ወተዓላ። ለዚህ

ችላ ብሎ ሊሆን ይችላል። እንደዚያም ደግሞ ሆን ብሎ ሊሆን ይችላል። እንደዚያም ደግሞ ፈርቶ ሊሆን ይችላል። እነዚህን ያለ የሆነ አካል ከእስልምና ይወጣል። እነዚህን የተገበረ ማለት ነው። ኢላል ሙከራህ የተገደደ ሲቀር ማለት ነው። ወኩሉሃ ምን አዕዘሚ ማ የኩኑ ኸጠረን። እነዚህ ሁሉ ጉዳታቸው በጣም የከፋ የሆኑ ነገራቶች ናቸው።